የደራው ጨዋታ። የደራው ጨዋታ። ቀደም ሲል በመግቢያችን ላይ እንዳስተውሎትም እንደትዝብትም አድርገን በብርጋዴር ጀነራል ለገሰ ተፈራ ዙሪያ አጭር መልእክት ለማስተላለፍ ሞክረን ነበረ። ወዳጃችን ጀነራሎቹ የተሰኘው መጽሐፍ ደራሲ ሻምበል እዮብ አባተ ደግሞ በቀብሩ ስነ ስርዓት ላይ በነገራችን ላይ የህይወት ታሪካቸውን የሚያዘጋጀው ሻምበል እዮብ አባተ ነበር። ወዳጃችን ነው። የጀነራሎቹ የተሰኘው መጽሐፍ እንደ ዳጎስ ያለ በየጊዜው ምትሙ በተቀያየረ ቁጥር አዳዲስ መረጃዎችን እየጨመረ ላንባቢያን ያደረሰ መኮንን ነው እና ያዘጋጅቱት ነበረ። እሱም እጃችን ላይ አለ። አሁን በዝርዝር አዜብ ተዘልቀዋለች። የቀብር ስነ ስርዓታቸው ላይ ግን በጣም የሚገርመው ነገር የነበረው እንግዲህ ብዙዎች በዘመነ ደርግ የነበሩ ጀነራል መኮንኖች ግማሾቹ እንደው በሺት ብር ሰማንያ አንዱ መፈንቅለ መንግስት ሙከራ ሰበብ ህይወታቸው አልፏል። ከሚሶቹ ደግሞ የተቀሩት ደግሞ እድሜ አለ በእድሜ በህመምም ከዛም በኋላ ህይወታቸውን ያጡ አሉ እና ብዙ የተረፈ ነገር አይመስልሽም፣ ያለ አይመስልሽም። የቀብር ስነስርዓታቸው ላይ ግን እንዴ አሉ እንዴ እኔም አሉ እንዴ ብለን በለሽ የምትያቸው ብዙዎች ናቸው የነበሩት። የአበባ ጉንጉን አኖሩም ተብሎት ከተቀመጠ ሆነ ያጭሪወት ታሪካቸው ከጀርባም ካለው ላይም ሳየው በጣም ብርጋዴር ጀኔራሎች በጣም በብዛት ኮሎኔሎች በጣም በብዛት ኮሎኔልም አንዳፈር ኮሞዶሮችና ብርጋዴር ጀራል ሜጀር ጀራል ሙም አሉ። በጣም መርዳሳ ሌል ነበሩ ሜጀር ከባህር ሀይል ሰራዊት ከፖሊስ ሰራዊት ከምድር ጦር ከአየር ሀይል በጣም ብዙ ነው። የኢፍዲሪ መከላከያ ሚኒስቴርን በድጋሚ በድጋሚ እጅግ በጣም እናመሰግናለን። ጀግኖችን በዚህ መልኩ ማክበር በየዘመናቱ የሚፈጠሩ ሀገራችን የሀገራችን የሆኑ ጀግኖች አሉ። ምንም ይሁን ምን ለሥርዓት የዘመን ሳይሆኑ ለሀገር ነው የሚሞተው የሞቱት የሠሩትን። በአንድ ስርዓት ውስጥ የሚያገለግል ሰው ያው ሀገሩን እያገለግለ ነው ሀገሩን ሲያገለግል ያው በስርዓቱ ላይ የሚያለውን ታገለግላለህና ከስርዓቱ ጋር አብሮ ያንን ያገለግለውን የሰራውን ጀግንነት የፈጸመውን ጀብዱ የማኮሰስ ነገር በእርግጥ ቅድም ጠቅሰዋል፣ አለ ግን እነዛ ሰዎችም ለሀገር ነው የሞቱት። ከአጼ ኃይለ ስላሴ ዘመነ መንግስት አንስቶ ነው እንደ አይነት ነገሮች በጣም እየተባባሱ የመጡት። እሳቸውም የሚወቀሱባቸው ብዙ ነገሮች አሉ። የቴድሮስን ሐውልት ለማቆም በጣም ትልቅ መከራ ነው የነበረው። እንዲነሳ አይፈልጉም። ኮሎኔል መንግስቱም በመጡበት ጊዜ፣ የደርግም ስርዓት በመጣበት ሰዓት፣ ስለነ ጀራል መንግስቱ ነው እንዲነሳ አይፈልጉም ነበር ሰውዬ ይባላል። ለምንድን ነው ምክንያቱ ና ነበረው የእርስ በርስ ጦርነት የነበሩ የሞቱ አሉ። የሞቱት ያም ሆነ ይህ ለሀገራቸው ነው። በየትኛውም በዛኛውም በዚህኛውም ወገን የሞቱት ለሀገር ነው። እነዚህ ሰዎች ተረስተዋል። የነዚህ ሰዎች የነዚህ ጀግኖች ልጆች ቁጭትም አለ ሁሉም ጋ አለና አርበኞች ሺህ ዘጠኝ መቶ ስልሳ ዘጠኝ ራሱ የሶማሌ ወረራ ላይ ትልቅ መስዋዕትነት የተከፈለበት ነው። ከዛ መካከል መስዋዕት የሆኑ ናቸው። እስቲ ትንሽ የህይወት ዮብ ሻምበል ዮብ ካሰናዳልለ ትንሽ እንውሰድ። የህብረተሰባዊት ኢትዮጵያ ጀግና የብርጋዴር ጀኔራል ለገሰ ተፈራ ወልደ ስላሴ አጭር ህይወት ታሪክ፣ ከአጭር ህይወቱ ላይም አጠር አድርገን የምናቀርብላችሁ እኛም ሙሉውን ለማቅረብ ሰዓት ስለማይኖረን ብርጋዴር ጄኔራል ለገሰ ተፈራ ከአባታቸው ከአቶ ተፈራ ወልደ ስላሴና ከእናታቸው ከ ወይዘሮ ተናኜ የተክለ ወልድ ነሐሴ አስራ ሶስት ቀን 1934 ዓ.ም በአዲስ አበባ ከተማ ሾላላምብረት አካባቢ ተወለዱ። እድሜያቸው ለትምህርት እንደደረሰም በአቅራቢያቸው በሚገኘው ደጃዝማች ወንድራት ትምህርት ቤት የአንደኛ ደረጃ ትምህርታቸውን፣ የሁለተኛ ደረጃ ትምህርታቸውን ደግሞ በኮከበ ጽባህ ቀዳማዊ ኃይለስላሴ ሁለተኛ ደረጃ ትምህርት ቤት ተከታትለው በጥሩ ውጤት አጠናቀዋል። ጀኔራል ለገሰ አገራቸውን በውትድርና ሙያ ለማገልገል በነበራቸው ጽኑ ፍላጎት የተነሳ በሀረር ጦር አካዳሚ የተሰጠውን የወታደራዊ አዛዥነት ትምህርት ለሁለት ዓመት ከስድስት ወር ያህል ተከታትለዋል። ከዚያም ወደ ደብረዘይት አየር ኃይል ተመልሰው ቀሪውን የበረራ ትምህርታቸውን ተከታትለው ጋቢ ውጤት ፈጽመዋል። በኢትዮጵያ አየር ኃይል ጽንኛ ስኳድሮን ውስጥ ስራቸውን ሀ ብለው የጀመሩ ጄኔራል ለገሰ ከጦር ግንባር ግዳታቸው በተጨማሪ በበረራ ትምህርት ቤት ውስጥ በአስተማሪነት ተመድበው ብዙ ተተኪዎችን አፍርተዋል። ሙያቸውን የበለጠ እንዲዳብሩም እንዲያዳብሩም ለከፍተኛ የኤፍ ፋይቭ ኢ ኢንተርሴፕተር የበረራ ትምህርት አሪዞና ወደሚገኘው የአሜሪካ አየር ኃይል ኮሌጅ ተልከው ለአንድ አመት የተሰጠውን የበረራ ትምህርት በጥሩ ውጤት አጠናቀው ወደ እናት ሀገራቸው ተመልሰዋል። በ1999 ዓመተ ምህረት እብርተኛ የሶማሊያ መንግስት እጅግ ዘመናዊ የጦር መሳሪያዎችን ታጥቆ የሀገራችንን ድንበር በመጣስ በየነጥብ ጣቢያ ተበታትነው ተራርቀው የሚገኙትን የጦር ክፍሎችን፣ የፖሊስ ጣቢያዎችን እየደመሰሰ በምስራቅና በደቡብ የሀገራችን ክፍል ሰባት መቶ ኪሎ ሜትር ያህል ዘልቆ በመግባት ወረራ በመፈጸመበት በዚያ ቀውጢ ሰዓት የዚያን ጊዜው ሻለቃ ለገሰ ተፈራ ከሌሎች የአየር ኃይል ጓዶቻቸው ጋር በመሆን የጠላትን የምድር ይዞታዎች ከማውደም ተልዕኮ በላቀ ሁኔታ ከሐምሌ 17 ቀን 1969 ዓ ም ጀምሮ እስከ ነሐሴ 28 ቀን 1969 ዓ ም ድረስ ያለማቋረጥ በተናጠልና በቡድን ሆነው ከሶማሊያ አየር ኃይል ጋር ባካሄዱት የአየር ውጊያ የጠላትን አየር ኃይል 12 ሚግ 21ና 13 ሚግ 17 በድምሩ 25 ተዋጊ አውሮፕላኖችን ከአየር ላይ በማራገፍ የጠላትን ቅስም ሰብረውና አቅሙን አሽመድምደው አይቀጡ ቅጣት በመቅጣት ከኢትዮጵያ አየር ላይ በማባረር ዳግም የሀገራችንን የጠፈር ክልል እንዳያትና ዝር እንዳይልባት አድርገዋል። ይህንን አኩሪ ገድል ከፈጸሙት ብርቅዬ አገራችን የቁርጥ ቀን ልጆች መካከል አንዱና ዋናው በግል የጠላትን ስድስት አውሮፕላኖችን ያወደሙትና ሁለት ሚግ ሀያ አንድ ጀቶችን እርስ በርስ በማጋጨት በህዝባችን ላይ ለማዝነብ የታጠቁትን ቦምብ እንዳያዟት በአየር ላይ በማጋየት ያወደሙት የአየሩ ላይ ነብር ብርጋዴር ጀኔራል ለገሰ ተፈራ ነበሩ። ጀኔራል ለገሰ የአየር ኃይል ጀግኖቻችንን ከሶማሊያ አየር ኃይል ጋር ባካሄዱት የአየር ለአየር ውጊያ የጠላትን አውሮፕላኖችን በማውደምና ከኢትዮጵያ አየር ክልል ላይ በማባረር ብቻ ሳይወሰኑ ሶማሊያ ውስጥ በሚገኙት ባህር ክሳና በበርበራ አየር ኃይል ጦር ሰፈሮች ላይ ዘምተው በመኮከቢያ ሜዳ ላይ ቆመው የነበሩትን ሚግ 21ና ኢሊዥን 28 እንዲሁም ሌሎች በርካታ ወታደራዊ ሄሊኮፕተሮችምን በማውደምና በማቃጠል የጠላትን የጦር መሳሪያ የፈንጂ ግምጃ ቤቶችን፣ የስንቅና ትጥቅ ማከማቻ ዲፖዎችን፣ ወታደራዊ አገልግሎት የሚሰጡ ወደቦችና የነዳጅ መጠራቀሚያ ግዙፍ ታንከሮችን በመደብደብ በተለይም የሶማሊያን አየር ኃይል በአገሩ ምድርና ሰማይ ላይ እንደ ልቡ እንዳይላወስ ቁም ስቅሉን አሳይተው መድረሻ በማሳጣት አቅሙን አናግተውና አከርካሪውን ሰብረው የተረፉ ጥቂት አውሮፕላኖችን ይዞ ወደ ደቡብ ሶማሊያ ህንዱ ቅያኖስ የባህር ጠረፍ ከተማ ኪስማዩ ውስጥ እንዲደብቅና እንደ መኪና መሬት ላይ እንዲቀሩ አድርገዋል። ከተሳተፉባቸው በአጠቃላይ ሜካናይዝ ክፍሉ እንዲሁም የፊትና የኋላ ወረዳውን በዋናነት በተለይ ደግሞ በድሬዳዋ ግንባር፣ በሀረር ግንባር፣ በጅጅጋ ግንባር፣ በኦጋዴን ግንባር፣ በደቡብ ጦር ግንባር በፊልቱ በሰማሊያዊ ውስጥም ከፍተኛ ተጓድሎ በማድረግ የበኩላቸውን አኩሪ አኩሪ ግዳጅ ተወጥተዋል። ከዚህ በተረፈ ሌላውን ይሄንን ልቁረጥላችሁና፣ ብርጋዴር ጀኔራል ለገሰ ተፈራ በግንባር ቀደምትነት የሚጠቀሱ ናቸውን። የሰሩት ስራ ግን ከዛ በመቀጠል ደግሞ ሲዳሞ ላይ ሰሩትን ደግሞ ላንበብላችሁ። የሶማሊያ አየር ሀይል በምስራቁ አውደ ውጊያ በለስ ያልቀናው የሶማሊያ ምድር ጦር ሰራዊት የሞቶ ሞቶ የአውሬና የሞራሲ ሳይሆኑ ሲቀር የተረፈው እግሪ አውጪም ብሎ ወኔና ቅን ከድቶት በሽሽት ወደ መጣበት ሲፈረጥጥ፣ እብሪተኛው መንግስት ከዚያ በኋላ የቀረውን ያለና የሌለ እግረኛ ሜካናይዝ የጦር ክፍሎችን አሰባስቦ በደቡብ ግንባር በማሰለፍ በሲዳሞ ክፍለ ሀገር ውስጥ የጥፋት ተልእኮን በከፍተኛ ደረጃ መፈጸም ጀመረ። እንግዲህ በዚያን ይቅርታ፣ አድማጮቻችን፣ የተጻፈው የህይወት ታሪካቸውም በዚያን ዘመን በሚጠራው አባባል እንግዲህ ባኃይለ ሥላሴ ጊዜ ጠቅላይ ግዛት ይባል ነበረ። በኋላ የምን መጠቅለል ነው፣ የምን ግዛት ነው፣ የምን መግዛት ነው ተብሎ ወደ ክፍለ ሀገር ዞረ አሁን ወደ በክልሎች ደረጃ ነው ያለነው ክፍለ ሀገር ሲባል ምን ማለት ነው የሚሉ ወጣቶች እንዳይኖሩ ብለን ነው በምስራቅ ጦር ግንባር በሽሽት ላይ የሚገኘው የሶማሊያ እግረኛና ታንከኛ ጦርን እያሳደዱ በመምታት ግዳጅ ላይ የነበሩትን ብርጋዴር ጀኔራል ለገሰ ተፈራን ከሌሎች ጓዶቻቸው ጋር በፍጥነት ተመልሰው ለካምቤራ አውሮፕላን ሽፋን እየሰጡ እንዲዋጉ አዘዟቸው ሙሉ ቀን ግዳጅ ላይ ዋሉት ጀኔራል ለገሰ ያለምንም አመንታት ራበኝ ጠማኝ ሳይሉና እረፍት ሳያምራቸው ከሌሎች አብራሪ ጓደኞች ከመሆናቸው ጋር ሆነው በፍልሚያ ላይ የነበረውን የወገንን እግረኛ ጦር ለመታደግ ወዲያውኑ ኤፍ ፋይቭ ኢጀታቸው ውስጥ ተመልሰው በመግባት ወደ ፊልቱ ጦር ግንባር እንደ ቀስት ተወረወሩ። ወራሪ የሶማሊያ ጦር ሰራዊት የኢትዮጵያ አየር ኃይል በምስራቅ ጦር ግንባር ያደረሰበት ጉዳት ከፍተኛ ስለነበረ ይህንን የአየር በላይነት የነበረውን የወገን ሰራዊት ለመቋቋም የሚያስችል ዝግጅት አድርጎ በደቡብ በኩል ብቅ ቢልም የሶማሊያ ጦር ሳያስበው በድንገት አናቱ ላይ ደርሰው እንደ ብራቅ አንባርቀው ሰማይ መሬቱን ባስፈሪ ድምፅ ደበላልቀው በነቀነቁት በጀኔራል ለገሰ ተፈራና በኤፍ ፋይቭ ኢ ጄት አውሮፕላናቸው ድንገተኝነት ተርበተበተ ምድር። ተቃውጥ የሆነች የጠላት አየር መቃወሚያ መሳሪያዎች የሞት ሞታቸውን ላንቃቸውን በመክፈት በፊልቱ ሰማይ ላይ ጥይቶቻቸውን እንደ ርችት በመተኮስ ሞሉት። ጄኔራል ለገሰ ምንም ሳይደናገጡ የጠላትን አሰላለፍና ይዞታ ለመቃኘት ጭራሹኑ ዝቅ ብለው በረሩ። ከፈጣኑ ቅኝታቸው ያዩትንና የተገነዘቡትን ዋናውን ግዳጅ ለሚፈጽሙት ለካምቤራው አብራሪ ተጠቁመው ወደ ላይ ከፍ ብለው ለመብረር ሲሞክሩ ራስን ለመከላከል በድንጋጤና በደመነፍስ ነፍስ የተተኮሰውና የፊልቱን ሰማይ የሞላው የሶማሊያ ጦር ጥይት ለወራት ያህል የጠራራ ፀሐይ መብረቅ ሆኖ ያሸበሩትን የጀኔራል ለገሰ ተፈራን ኤፍ ፋይቭ ኢ ጀት አውሮፕላናቸውን አገኛት። የጠላት ጦት የጠላት ጥይት አውሮፕላናው ሰባ አምስት በመቶ ተሰገሰገ። ጄታቸው የኋለኛው አካል መጨስ ጀመረ። የአየሩ ላይ ነብር ከጓዶቻቸው ጋር የነበራቸው የሬዲዮ ግንኙነት በአውሮፕላኗ ራዳር መመታት የተነሳ ተቋረጠ። መስከረም 11 ቀን 1970 ዓ ም እጀታቸው በገጠማት በዚህ ከፍተኛ ጉዳት የተነሳ ለመከስከስ ወደ መሬት ተንደርድራ ጥቂት ሜትሮች ያህል ሲቀራት ለገሰ ጠላት በስፋት በሚርመሰበስበት ወረዳ ውስጥ ከነበሩበት ከፍታ ላይ ሆኖ በፓራሹት ወደ መሬት ዘለሉ። ካምቤራ የዕለቱን ውጊያ በአጥጋቢ ውጤት ፈጽሞ የጠላትን ጦር በመደምሰስ ለወገን እግረኛ ጦር አመቺ ሁኔታ ፈጥሮ ወደ ሰፈሩ በሰላም ቢመለስም ሽፋን ሰጥተውትና ቅኝት አድርገው ለውጤት ያበቁት የአየሩ ላይ ነብርና የኢትዮጵያ የቁርጥ ቀን ልጅ ብርጋዴር ጄኔራል ለገሰ ተፈራ ግን እዚያው ሲዳሞ ክፍለ ሀገር ፊልቱ ጦር ግንባር ላይ ቀሩ። አልተመለሱም። የጠላት ግስጋሴ በካምቢራ ከፍተኛ ጥቃት ከመገታቱና ጄኔራል ለገሰም ዝቅ ብለው በመዝለላቸው እንደ እድል ሆኖ የጠላት ጦር ሳያያቸው ጫካ ውስጥ ውለው አደሩ። የአየሩ ጀግና ከአውሮፕላኗ ዘለው ሲወርዱ ባጋጠማቸው ግሮ ለምታ የተነሳ ብዙ ተጉዘው ከወገን እግረኛ ጦር ጋር ለመቀላቀል ተሳናቸው። በደቡብ ጦር ግንባር የተሰማራው የኢትዮጵያ ጀግና እግረኛ ሰራዊትም በሰፊ የውጊያ ቀጠና ውስጥ በአንድ በኩል ከጠላቱ ጋር እየተፋለመ በሌላ በኩል ደግሞ የአየሩን ጀግና በብዙ አቅጣጫዎች ያለማቋረጽ ሲፈልጋቸው ዋለ አደረ። ሆኖም ግን ሊያገኛቸው አልቻለም። በፊልቱ ጫካ ውስጥ በከፍተኛ ድካም ላይ የነበሩት ለገሰ ግን ውሃ ሊሰጧቸው በቀረቧቸውና በሶማሊያ መንግስት ካድሬዎች በተወናበዱ የሀገራችን ዜጎች ጥቆማ መስከረም 12 ቀን 97 ዓ ም ሳያስቡት በድንገት ጎናቸውን ለማሳረፍ ጋደም ብለው በእንቅልፍ ሰመመን ውስጥ እንዳሉ በጠላቱ ወታደሮች ተያዙ። ይሁን እንጂ የኢትዮጵያ መንግስት በወቅቱ ያየሩ ላይ ነበር። በጠላት እጅ ስለመውደቃቸውም ሆነ በግዳጅ ላይ ስለመሰዋታቸው ምንም አይነት ማረጋገጫ ባለ ማግኘቱ ለጊዜው በግዳጅ ላይ መጥፋታቸውን ብቻ አምኖ ተቀበለ። ይሄ ነው እንግዲህ። ከዛ እንግዲህ ቅድም የነገርክን አለ ያው ለአስራ አንድ አመት ላንታቡር ምንም የብርሃን ጫፍ በማይገባበት ክፍል ውስጥ አሰቃቂ ሁኔታ፣ የማሽላ ምናምን የነቀዘ እህልን እያበሏቸው እዛ ውስጥ አቆያቸውና አንድ ነገር ግን የኢትዮጵያ ጦር ያወቀበትን የጠቀሰው ነገር አለ። የስለሳቸው የጠላት ጦር የሶማሊያ ጦር የሬድዮ ልውውጥ ሪፖርት ላለቃቸው ሲያስተላልፉ በወገን ሬዲዮ ሰራተኞች የተጠለፈ መልእክታቸው እንዲህ ብሎ ነበረ። ጠላት እንኳን የገለጻቸው ሰውየው ከነብር የበለጠ ቁጡ ነው። ጠላት እጅ የገባም አልመሰለው፣ ተለሳላሽ አይደለም። ሰው ሲማረክ አንገቱን ይሰብራል፣ የማረከው እንዲራራለት አንገቱን ይደፋል። ይህ ሰው ግን ለየት ያለ ነው፣ ግድ ያለውም አይመስልም። መረጋጋቱና ኩራቱ ያናድዳል። ወደ እናንተ ስልከው ይህንን ትዕቢቱን ቁጣውና ኩራቱን ከውስጡ ጨምቃችሁ ማውጣት አለባችሁ ሱማሊያ ማን እንደሆነች እንዲያውቅ መማር ይኖርበታል የሚል መልእክት ይተላለፋልየሬዲዮ መልእክት የታወቀው ና አስራ አንድ አመት በጨለማ ውስጥ በዛ ቅዝቃዜ ከሞት በታች ሞትና መቃብር ከዛ ሁሉ የከፋ አይነት ህይወት ነበር ያሳለፉት። በኋላ የስር ልውጥ ተደርጓል። ከዛም ወደ ጣሊያን ሀገር ሄደዋል። እዚህ ላይ እንደሚያስረዳው ከጣሊያንም ከእነ ቤተሰቦቻቸው ጋር ወደ አሜሪካን ሀገር ቨርጂኒያ ይኖሩ ነበረ። ጀኔራሉ በምርኮኞች ልውጥ ከሶማል መንግስት ጋር በተደረገው ወደ ሀገር ሲገቡ ተመልክቻቸዋለሁ በቦታው ላይ እና በጣም ነበር የሚያሳዝኑት። እንደጠበቅነው አልነበረም። ሌሎችም ነበሩ እሳቸው ብቻ ሳይሆኑ ሌሎች ሲቪል ዜጎችም፣ ሌሎችም ተወስደው የነበሩ በምርኮ ልውጥ የተመለሱ አሉ እና በጣም በሚያሳዝን ሁኔታ ነበር የተመለከት ናቸው። 1980 ወይም 81 ላይ ከሁለት አንዱ ነው፣ በእርግጠኝነት ባላስታውስም፣ ስራ ላይ ነበርኩ እኔ የዛን ጊዜ። እንዳታሰየድ ዕድሜ እና ያሳዝኑ ነበር ስትመለከቻቸው በሆነ ይሄን ነገር ዛሬና ከረፈደም ቢሆን አንስተነዋል ሲመጡ የነበረው አቀባበል የነበረው የጉንጉንንት ኢትዮጵያ ቴሌቪዥን ላይ ብዙ ዶክመንታሪዎች ነገሮች ብዙ ፊልሞች ነገሮች አሉና ለምንድን ነው እንደዚህ አይነት ነገር ሲኮን አሁን መውቀስ መታዘብም ሚዲያዎቻችን ላይ ነው። እና ሊወራላቸው የሚገባ ሊነገርላቸው የሚገባ የሀገራችን የህዝብ ባለውለታ ናቸው፣ ቅድም እንዳልነው ነው። ዜጎችን ማክበር ማድነቅ ማወደስና ማሞገስ ያለብን በሰሩት ቁም ነገር ለህዝብና ለሀገር ባበረከቱት መልካም አስተዋጽኦ ከመሳሰሉት ጉዳዮች ጋር በማቆራኘት እንጂ ያለፈ ስርዓት ስለወደዳቸው የመጣ ስርዓት ስላጠየማቸው ሊሆን አይገባም። የዚህ ዘመን ፖለቲካ ያልወደዳቸውን የትናንትናዎቹን የሀገር ባለውለታዎች ዛሬ ላይ ሆነን በይፋ ማመስገን ካልቻልን የነገው ዘመን ፖለቲካ የሚያጠይማቸውን የዛሬዎቹን የሀገር ባለውለታዎች መቼም ልናስባቸው፣ ልናስታውሳቸው፣ ልንዘክራቸው እንቸገራለን። ይህንን ከአሁኑ ነው መለማመድ ያለብን። ምክንያቱም ከአፄ ኃይለ ሥላሴ ሥራ ጀምሮ እንዲህ አይነት ነገሮች እየተመለከትን ነው የመጣ ነው። የሀገር ባለውለታ ናቸው። በነገራችን ላይ አንድም ነገር ቅድም የፌደራል መከላከያ ሚኒስቴርን እንዳመሰገን ነው ሁሉ ሌላም የቀብር ስነስርዓታቸውን በጣም ነው ያሳምረላቸው። በተጨማሪ ታስታውሽ እንደሆነ ኢህአዴግ ልክ እንደገባ ከፍተኛ የደርግ ባለስልጣናትና ጀራል መኮኖች እጃቸውን መከላከያ ሄዱ እንዲሰጡ ተደርጎ ነበረ። ጀራልም ሄደው ነበረ። ጀራል ለገሰ አሁን ስርዓቱን ነው ማመስገን ያለብን ወይስ በወቅቱ የነበረውን ግለሰብ? ቤተሰባቸው ጋር ደውዬ የነገሩኝ ነው እና ያኔ እንዴት ነበረ አላወቅኩኝም ሁኔታውን ብዬ ስል አይ ሄዱ መከላከያ እና እጃቸውን ከዛ የመጣሽበትን ክፍል ምናምን ይመዘገባ ጀራል ለገሰ ተፈራ ምን ክፍል ነው እንደዚህ እንደዚህ ውይ

ነው የተባሉት እና በጣም ነው ደስ ያለኝ ትላንትና ነው የሰማሁት በእውነቱ እንግዲህ ብርጋዴ ጀነራል ለገሰ ተፈራ ወልደ ስላሴ ነሐሴ አስራ ሶስት ቀን ተወልዷል። የቀብር ስነስርዓት በተወለዱ በሰባ አምስት ዓመታቸው መስከረም ሀያ አምስት ቀን ሁለት ሺ ዘጠኝ አመተ ምህረት ቨርጂኒያ አሜሪካ ውስጥ ነው ከዚህ ዓለም በሞት የተለዩት። የቀብር ስነስርዓታቸውም ባለፈው አስራ አምስት ቀን መስከረም ሰላሳ ሁለት ሺ ዘጠኝ ዛሬ አስራ ሁለት ነን ብዬ ነው መስከረም ሰላሳ ቀን 2009 ዓመተ ምህረት በኢፌድሪ መከላከያ ሰራዊት ወታደራዊ ባንድ የሐዘን ማርሽ ታጅቦ በአዲስ አበባ ቅድስ ስላሴ ካቴድራል ተፈጽሟል። አዎ ነፍሳቸውም በገነት ያኖሩልን ለቤተሰቦቻቸውም መጽናናትን እንመኛለን። ፕሮግራማችን የደራው ጨዋታ ጣቢያው ፋና ብሮድካስቲንግ ኮርፖሬት 98.1 ኤፍኤም የቴክኒክ ባለሙያችን ከያ ሰራዊት የብርጋዴ ጀነራል ለገሰ ተፈራን የቀብር ስነ ስርዓትን ማጀብና እናንተ ደግሞ እንደዚህ በአማራ ሁኔታ በማቅረባችሁ በጣም ልትመሰገኑ ይገባል። ለሀገራቸው ታሪክን ይሰሩ ሰዎችን ማሰብ ትልቅነት ነው የሚል መልእክት ልኮልናል። አቤ ከቤ ስለ ጀነራል ለገሰ ታሪክ ምንም ሰምቼ አላውቅም በእናንተ ፕሮግራም በመስማቴ እጅግ በጣም ነው ደስ ያለኝ ብሏል። አቤ ከቤ ያልሰማው ነገር ይኖራል ብዬ አላስብም ስለነበር በጣም ደስ ብሎኛል። አስተያየቱ ለእሱን ያቀረብኩት ሌላው አቶ ግርማ በሻህን በተመለከተም ደግሞ በጣም ቆንጆ ነው። የደራው ጨዋታ ያነሳችሁት ታሪክ በጣም የሚሰሩ ሰዎችን ማቅረባችሁ በጣም ያስመሰግናቸዋል። ለወደፊቱም እንደዚሁ ባካችሁ ቀጥሉልን። በጣም እናመሰግናለን ይችኋለን የሚል መልእክት ነው። ግብዬ ተክሌ ከምዕራብ ሀረድ ገደብሶ ስለ ጀኔራል ለገሰ ተፈራ በመስፋቴ በጣም ነው ደስ ያለኝ። አውቃቸው ነበር። ይሙቱ ይኑሩ አላውቅም ነበር። ዛሬ እንደዚህ ታሪኩን አሳምራችሁ ስትነግሩን እጅግ በጣም ነው ደስ ያለኝ። አመሰግናቸዋለሁ። በርቱ። ላል መምህር ፍጹም ከደብረ ዘይት፣ መምህር አበባው፣ ሌሎችም ንጋት፣ ከመልከ ጡሪ ሌሎችም በርካታ መልእክቶችን ልካችሁናል። ሁላችሁንም በጣም በጣም እናመሰግናለን። የአቶ ግርማ በሻ ድምፃቸው ተመችቶናል፣ ላወራራቸው እንግሊዝኛቸው፣ አክሰንታት፣ ቅላጼያቸው እያሉም እየነገሩ ነው። በጣም በጣም አቶ ግርማ አሁንም በህይወት አሉ። መልካም ጤንነት፣ ረጅም እድሜ ከነ ቤተሰባቸው እንመኝላቸዋለን። በነገራችን ላይ ዘነበ ብላ ልክ እንደ ስብሐት ገብረ እግዚአብሔር ታሪካቸውን እየጻፈ እንደነበረ አንድ ወቅት ላይ አስታውሳለሁ። ከምን እንደደረሰ መጨረሻው አሁን ባናውቅም ክብራትና ክብራን አድማጮቻችን ይልመድባችሁ ብላለች አዜብ። አሁን ስታነብ አንድ አድማጭን መልክ ተቀብላ አሁን እኔ ናዚብ ምን እንደሆነ አነግራችሁ ዓርብ ዕለት እናስተዋውቀዋለን። ልክ የሚቀጥለው ቅዳሜ እንደዚሁ አስገራሚ የሆነ አንድ ጉዳይ ዘን ለመቅረብ እየተሯሯጥን ነው ያለነው። ሰዎች ደግሞ እያፈላለግን እየደካከምንበት ነው ያለነው። ቤተሰቦቻቸውን አግኝተናቸዋል። በጣም አስገራሚ ታሪክ ያለው ታሪክ ነው። አስገራሚ ታሪክ ከሚቀጥለው ቅዳሜ ጠብቁ ምናልባት ማስታወቂያው ደግሞ ዓርብ ዕለት ዓርብ ዕለት እናስተላልፈዋለን የደራው ጨዋታ የደራው ጨዋታ እንደ ትዝብትም እንደ አስተውሎትም ጣል የምናደርገው አንድ ነጥብ አለ ያለፉትን ማስታወስ የሚል አጭር ሰጥቼዋለሁ በእኔ ጊዜና ዘመን እኔ በምመራው ሥርዓተ ማኅበርና ሥርዓተ መንግሥት ውስጥ የተፈጠሩ ካልሆኑ በስተቀር የቱንም ያህል ይጀግኑ፣ የቱንም ያህል የሀገርና ሕዝብ ባለውለታ ይሆኑ ማወደስና ማንቆላጰስ የለብኝም አይነት አዝማሚያ አዝማሚያም ብቻ ሳይሆን ገቢራዊ ሁናቴ ከድሮም ጀምሮ በሀገራችን የነበረ ዛሬም ያለና የሚስተዋል ነገር ነው። ለአብነት ያህል ሁሌም ስለ ጀግኖች ስለ ሀገራችን ጀግኖች በተወሳ ቁጥር ስለ ሺህ ዘጠኝ መቶ ስልሳ ዘጠኙ የሚሊሺያ ጦር ከወራሪው የዚያድ ባሬ ሰራዊት ጋር ስለተዋደቁ ጀግኖቻችን አርበኞቻችን ሲዘከር በቅጡ ሲነገርና ሲወራ ሰምተን አናውቅም። ሌላው ይቅር ባሳለፍነው ሰሞን በሞት ስለ ተለዩን የሀገራችን የቁርጥ ቀን ጀግና ስለ ብርጋዴር ጀነራል ለገሰ ተፈራ የላንታ ቦሩ እስረኛ ብልጭ ያለ ነገር እንኳን አልነበረም። ለምን? ይሄ ሁልጊዜ የምናነሳው ጥያቄ ነው። ይቅርታ አድማጮቻችን ወደ ኢትዮጵያ አየር ኃይል በረራ ወይም ስልጠና ከመግባታቸው በፊት ትንሽ ስለ ጀነራል ለገሰ ተፈራ ለማለት ነው። በሺህ ዘጠኝ መቶ ስልሳ ዘጠኝ የሶማሊያ ወረራ ኤፍ ፋይቭ ኢ የተሰኘ ተዋጊ ጀት በማብረር የማይታመን የሚመስል አስደናቂ ጀብድ የሰሩ ሰው ናቸው። ጀነራል ለገሰ ተፈራ በአየር ላይ ውጊያ ስድስት የሶማሌ ተዋጊ ጀቶችን ዶግ አመድ ያደረጉ በተጧጧፈ የአየር ላይ ውጊያ ጀታቸውን እያምዘገዘጉ ልክ እንደ አብዶኛ እግር ኳስ ተጫዋች የጠላት ተዋጊ ጄቶችን እየፈጠሩና አብዶ እየሰሩ ዝነኛ ገድላቸውን ያስመዘገቡ ጀግና መኮንን ናቸው። የጠላትን የምድር ይዞታዎች በመደምሰስና በማውደም ከፍተኛ ሚና ነበራቸው። በዚህ ግዳጅ ላይ እያሉ ከጠላት በተተኮሰ የአየር መቃወሚያ በረራቸው ታውቆ፣ እርሳቸው ለምርኮ ተዳረጉ። አሰቃቂነቱ በተነገረለትና ላንታቦር እየተባለ ከሚጠራው የሶማሊያ ማቆሪያ ስፍራ ለ11 ዓመታት ያህል የሚበዛውን ጊዜ ብርሃን በሌለበት ጨለማ ውስጥ በስረኝነት አሳልፈዋል። ከ11 ዓመታት የጣርና ስቃይ ስርዓት በኋላ በጊዜው በተካሄዱ የስረኞች ወይም ምርኮኞች ልውውጥ ስምምነት መሠረት ኮሎኔል ለገሰ ለሀገራቸው መሬት በቅተዋል። ሲማረኩ ማዕረጋቸው ሌፍተናንት ኮሎኔል ነበር። በነገራችን ላይ ወደ ሀገራቸው እንደተመለሱ የብርጋዴር ጀነራል ማዕረግ ለበሱ። በተጨማሪም በልዩና ደማቅ ስነ ስርዓት የህብረተሰባዊ ኢትዮጵያ የጀግና ሜዳሊያ ሽልማት ተበርክቶላቸዋል። በጣም በአጣዳፊና በአስቸኳይ የመኖሪያ ቪላ እንዲገነባላቸው ትእዛዝ መሰጠቱን ይህም ባጭሩ ሲነገር በዛ ወቅት ትእዛዝ ተሰጠ ሲባልም አዳምጠናል። ነገር ግን ሰውየው እንደሰማነው በመጨረሻ በኪራይ ቤት ውስጥ ነው የኖሩት። ለብዙ ዓመታት የብርሃን ጫፍ በማይደርስበት ድቅድቅ ጨለማ ውስጥ በመታሰራቸው የአይናቸው ጤንነት እጅግ በጣም በአደገኛ ሁኔታ ላይ እንደነበረ ይሄ ሁሉ በወቅቱ ሲነገር ሰምተናል። ይሄ እንግዲህ ሺ ዘጠኝ መቶ ሰማንያ አንድ ላይ ወደ ሀገራቸው ከተመለሱ በኋላ የተደመጠ ነው። ከዚያም በኋላ ዘለግ ያለውን የህይወት ዘመናቸውን ያሳለፉት በሀገረ አሜሪካ ነበረ። ነሐሴ 13 ቀን ሳ 1934 በአዲስ አበባ የተወለዱት ብርጋዴር ጀራል ለገሰ ተፈራ መስከረም 25 2009 ቨርጂኒያ አሜሪካ ውስጥ ከዚያ ዓለም በሞት ተለይተዋል። የቀብር ስነ ስርዓታቸው መስከረም 30 ቀን 2009 ዓ.ም ተመረጥ እዚህ መንበረ ጸባኦት ሥላሴ ካቴድራል። የቀብር ስነስርዓታቸው ተፈጽሟል። በእውነቱ በኢፌዴሪ መከላከያ ሰራዊት ወታደራዊ ባንድ የሐዘን ማርሽ ታጅበው ነበረ የቀብር ስነስርዓታቸው የተፈጸመው። መከላከያችን በእውነት ትልቅ ነገር ነው ያደረገው። በጣም ነው የምናመሰግነው። ሚዲያዎቻችንን ነው ዛሬ የምንወቅሰውና እንዲህ አይነት ጉዳይ ሲካሄድ እንዲህ አይነት ይሄ ሁኔታ እንደው መጠቆም፣ መነገር፣ በስፋት መሰራት የነበረበት ነገር ነው። ዜጎችን ማክበር፣ ማድነቅ ማወደስና ማሞገስ ያለብን በሰሩት ቁም ነገር ለሕዝብና ለሀገር ባበረከቱት መልካም አስተዋጽኦ ከመሳሰሉት ጉዳዮች ጋር በማቆራኘት እንጂ ያለፈ ስርዓት ስለወደዳቸው፣ የመጣ ስርዓት ስላጠየማቸው ሊሆን አይገባም። የዚህ ዘመን ፖለቲካ ያልወደዳቸውን የትናንትናዎቹን የሀገር ባለውለታዎች ዛሬ ላይ ሆነን በይፋ ማመስገን ካልቻልን የነገው ዘመን ፖለቲካ የሚጠላቸውን የዛሬዎቹን የሀገር ባለውለታዎች መቼም ልናስባቸው ልናስታውሳቸውና ልናመሰግናቸው እጅጉን እንቸገራለን። ነፍስ ይማር ብለናል ጀነራሉን። ቋሚና ዘላለማዊ የእግዚአብሔር መንግሥት ብቻ ነው ይላል መጽሐፉ። ለማናቸውም ሙዚቃ ተጋበዙ። ኢትዮጵያ ለዘላለም ትኖር፣ ኢትዮጵያ ለዘላለም ትኖር፣ ኢትዮጵያ ለዘላለም ትኖር።